ሔዳችሁ አምጡልኝ የማቴዎስ ወንጌል ምዕራፍ 21 ከቁጥር ሁለት ሄከት ናፊዳ ወንጌል ማቴዎስ በቆና ድግደሚ ተኮ ለኮ ሰላም። እንደ እግዚአብሔር መልካምና ቅዱስ ፈቃድ ያው ብዙ ረጅም የቤተ ክርስቲያን ሥርዓት ሲከናወን ቆይቷል እና እናንተም ደክሟቸዋል። ስለዚህ አጠር አድርገን የእግዚአብሔርን ቃል እንነጋገራለን። ገናና አምላካችን ልውል እግዚአብሔር ሚስጥሩን ይግለጽልን። ፈታችው አምጡልኝ ቃሉን የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ማነው የተናገረው? ማነው የተናገረው? ኢየሱስ ክርስቶስ በሉስ። ማን ነው የተናገረው? አዎ፣ ፈታችሁ አምጡልኝ። ታሪኩን ከቁጥር አንድ ጀምረን ስንመለከት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም በስተ ምስራቅ ካለው ከደብረ ዘይት ተራራ ተነስቶ ወደ ኢየሩሳሌም በሚገባበት ሰዓት ከደቀ መዛሙርቱ ጋር ቤተፋጌ ደረሰ ይላል። ቤተፋጌ ሲደርስ ደቀ መዛሙርቱ መካከል ሁለቱን መርጦ እንዲህ አላቸው፣ ሂዱና በፊታችሁ ወዳለው መንደር ግቡ፣ በዚያም የታሰሩ ሁለት አህዮችን ታገኛላችኋ ምኖችን ታገኛላችሁ? አህዮችን ታገኛላችሁ። ይህ ጌታ አዋቂ ጌታ ስለሆነ በሚቀጥለው መንደር ውስጥ ስላለው ነገር አንድም በሰው አይን በሥጋ አይታይምና ያንን መመልከት እንዲችሉ አይቶ እርሱ አዋቂ መሆኑን እንዲረዱ በፊታቸው ወዳለው መንደር ሁለቱን ደቀ መዛሙርት ላካቸው። ሂዱና ሁለት አህዮች ታስረው ታገኛላችሁ አላቸው። ምን ሆነው፣ ምን ሆነው፣ እግዚአብሔር ከእስራታችን ይፍታ። ታስረው ታገኛላችሁ፣ ፈታችሁም አምጡልኝ። ሰዎች ስለምን እነዚህን አህዮች ትፈችዋላቸው ብሏችሁ ቢጠይቋችሁ ለጌታ ያስፈልጋል በሉ። ለማን ያስፈልጋል? ለጌታ ያስፈልጉታል በሏቸው። ከዚህ በኋላ እነዚያ ደቀ መዛሙርት ገዱና ሁለቱን አህዮች ተመለከቱ። ታስረው ነበር፣ ከእስራታቸውም ፈቷቸው። በሚፈቷቸው ጊዜ ሰዎች ስለምን ትፈቷቸው አላችሁ? እነዚህን እነዚህ አህዮች ለጌታ ያስፈልጉታል። ለማን ያስፈልጉታል ለጌታ ለኢየሱስ ክርስቶስ፣ ለዳዊት ልጅ ለኢየሱስ ክርስቶስ፣ አምላክ ለሆነው ለኢየሱስ ክርስቶስ ጌታ ለሆነው ለእርሱ ያስፈልጉታል አሏቸው። ከዚያ በኋላ እነዛን አህዮች ፈተው አመጡ፣ ልብሳቸውን በላያቸው ላይ ጫኑ። ጌታም በአህዮቹ ላይ ተቀምጦ በወንጫይቱም ተቀምጦ ወደ ኢየሩሳሌም ወደ ቅዱስ መቅደሱ ገባይ። በዚህም ጊዜ ብዙ ጫጫታ ብዙ ምስጋና ብዙ ዝማሬ ነበረ፣ ብዙ ግርግር ነበረ፣ ብዙ ወከባ ነበረ። ኢየሩሳሌምን ተናወጠች ይላል። ጌታ ወደ እርሷ መጥቷልና መድኃኒት የሆነ ወደ እርሷ መጥቷልና ተናወጠች። ሕፃናትም ሆሳዕና በአርያም እያሉ ለእርሱ ይዘምሩ ነበር ይላል። ቅዱስ ዳዊት ከሚጠቡትና ከሕፃናት ምስጋናን ለራስ አዘጋጀ ብሎ በመዝሙር ሰባት በቅንፍ ስምንት ላይ እንደተናገረው ሕፃናት፣ አፋቸውን ያልፈቱ ሕፃናት ሆሳዕና በአርያም ለዳዊት ልጅ የእርሱ ምስጋና ይገባል እያሉ እያመሰገኑ ነበር። ደቀ መዛሙርቱን በምስጋና ተመልጠው እርሱን እያከበሩና እያመሰገኑ በአህያና በፊቱ እርሱ በተቀመጠበት በአህያ ፊት ልብሳቸውን እያነሱ ያነጥፉለት ነበረ። ይገባዋል? አይገባም? አመስግነት፣ እስኪ ይህንን ጌታ ከላያቸው ላይ ልብሳቸውን እያነሱ ልብሳቸውን እያወለቁ በፊቱ ያነጥፉለት ነበረ። ሌሎች ደግሞ የዘንባባ ዝንጣፊና የዋይራ ቀጠኖችን እያነጠፉ በምስጋና አጅበው ወደ ኢየሩሳሌም ገባ። እርሱ ወደ ሕይወታችን ይግባ፣ እርሱ ወደ ከተማችን ይግባ፣ እርሱ ወደ መንደራችን ይግባ። እርሱ የሰላም አምላክ ስለሆነ ሰላሚ ዛሬ ነው ብለው ቅዱሳን አባቶቻችን ቅድም ሲናገሩ ሰምታ ሰምታችኋል ሰላሚኪ፣ ሰላሚኪ፣ ዮም ሰላሚኪ፣ ዛሬ ነው ሰላሚ ዛሬ ነው፣ ኢየሩሳሌም ሆይ ሰላሚ ዛሬ ነው እያሉ አባቶቻችን ሲያመሰግኑ እንደነበረ፣ እንደዚያ ክርስቶስን እያመሰገኑ እያጀቡ ወደ ኢየሩሳሌም ከተማ ገባ። በቤተ መቅደስ ውስጥም የሚሸጡ የሚለውጡ፣ የሚነግዱ ነበሩና እነርሱን በጅራፍ እየገረፈ አስወጣቸው፣ የንግድ ጠረጴዛቸውንም ገለበጠባቸው። በዚህ ጊዜ ስለምንድነው? አንተ እነዚህ ሕፃናት፣ እነዚህ ሰዎች ለአንተ የማይገባውን ምስጋና ሲያቀርቡ፣ ለሰማያዊ አምላክ ለእግዚአብሔር ብቻ የሚገባውን ምስጋና ሲያቀርቡ ስለምን ዝም ትላላሉት? ቀኑ ጸሐፍት፣ ፈሪሳውያን፣ የአይሁድ ሊቃነ ካህናት እርሱ ከእነርሱ በላይ ከብሯልና፣ እርሱ ከእነርሱ በላይ ከፍ ከፍ ብሏልና ይህንን አይቶ ቀኑበትና ስለምን ዝም ትላላሉት? እርሱ ግን እንዲህ አላቸው፣ እውነት ስመስላቸዋለሁ እነዚህ ሰዎች ዛሬ ዝም ቢሉ እንኳ የቢታንያ ድንጋዮች ያመሰግኑኛል። ከዚያ በኋላ ከኢዮሳፍጥ በረሃ ድንጋዮች፣ ግውዛን የሆኑ አንደበት የሌላቸው ድንጋዮች እርሱን እያመሰገኑ ከቢታንያ ተነስተው ድንጋዮች እርሱን እያመሰገኑት እስከ ኢዮሳፍጥ ቆላ እስከ በረሃው ድረስ እርሱን እያመሰገኑ ሄዱ። አመስግኑት እስኪ ይህንን ታላቅ ጌታ ክብር ምስጋና ይገባዋል። ለርሱ ምስጋና ለርሱ ብቻ ነው፣ ክብር ለርሱ ብቻ ነው የሚገባው። የባህሪ ምስጉን ነውና አመስግኑት፣ በደንብ አድርጋችሁ አመስግኑት። እግዚአብሔር እንግዲህ ከዚህ ታሪክ የምንማረውን ጥቂት ነገሮችና ነሳና ትምህርታችንን እንቋጫ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ለመግባት አህዮችን መረጠ፣ ምኖችን መረጠ። ለምንም ይሆን? ለምን በፈረስ አልገባም? ለምን በመንኮራኩር በሰረገላ ለምን አልገባም? ለምን በአህያ ጀርባ ላይ ተቀምጦ ገባ? ሁለት ነገሮችን ብቻ እናነሳለን ከዚህ። አንደኛ ትንቢት ተነግሮ ነበርና ያንን ትንቢት ለመፈጸም በአህያው ውርንጭላ ላይ ሆኖ ገባ። እርሱም በትንቢተ ዘካርያስ ምዕራፍ ዘጠኝ ቁጥር ዘጠኝ ላይ ስትመለከቱ እንዲህ ይላል አንቺ የኢየሩሳሌም ቆንጆ ሆይ ደስ ይበልሽ። አንቺ ኢየሩሳሌም ሆይ እልል በይ ንጉሥሽ ጻድቅና መድኃኒት ነው። ምንና ምን ነው? ጻድቅና መድኃኒት። ሆሳይና ማለት አሁን አድን ማለት ነው። ሆሳይና ማለት መድኃኒት ማለት ነው። ስለዚህ በትንቢት ምን አለ ዘካርያስ ንጉሥሽ ጻድቅና መድኃኒት ሆኖ በአህያ ውርንጫ በውርንጫይቱ ግልገል ላይ ተቀምጦ የዋህ ሆኖ ወደ አንቺ መጥቷልና አይለልመይደስ ይበልሻላል። አመስግን እስኪ እልታ ይገባዋል። ምስጋና ይገባዋል። ይህ ትንቢት ስላለ ትንቢቱን ለመፈጸም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም ገባ። ሁለተኛ አህያ ከቤት እንስሳት ሁሉ የተናቀች ናት። ምን ያለች ናት? የተናቀች አይደለች? ከበሬና ከአህያ የትኛው ይከብራል እ አዎ አህያ የተናቀች ናት። የምታገለግለውም የምትጠቅመውም ለጭነት ብቻ ነው። ስለዚህ ያንን የተናቀችዋን የተዋረደችዋን በጥቅም ጊዜ ብቻ የምትፈለገዋን አህያ አከበራት። በእርሷ ላይም ተቀመጠ። እርሱ በላያ ላይ ሲቀመጥ ሰዎች ለዚያች አህያ፣ በላያም ላይ ለተቀመጠው ጌታ ልብሳቸውን አነጠፉ። የዘንባባ ቅጠልንም እያነጠፉ በምስጋና አጅበው ወደ ኢየሩሳሌም ገባ። ተከበረች አልተከበረች? ያቺ ምን ስለሆነ እርሱ ስለተቀመጠባት ክቡር የሆነ ንጉሥ ክቡር የሆነ አምላክ ክብርና ምስጋና የሚገባ አምላክ በላዩ ላይ ስለተቀመጠ ያቺ አህያ ከበረች። እንግዲህ ያቺ አህያ የአባታችን የአዳምና የልጆቹ ምሳሌ ነው። አባታችን አዳም ከነ ልጆቹ ከነ ልጅ ልጆቹ በኃጢአትና በበደል ምክንያት ተንቆ ነበረ፣ ተዋርዶ ነበረ። ያንን የቀደመውን ክብሩን ሊመልስ ወደዚህ ዓለም የመጣው ጌታ፣ ፈቀደ ጊዜ ያግዞል አዳም ይላል ቅዱስ ኤፍሬም በሰኘው ውዳሴ። ጌታ ልቡ ያዘነውን እና የተከዘውን አዳምን ወደ ቀድሞ ክብሩ ሊመልሰው ፈቀደ ይላል። ስለዚህ ወደ ቀድሞ ክብሩ ሊመልሰው፣ የተዋረደውንና የተናቀውን ሊያከብር መቷልና ለዚያ ምሳሌ ነው ማለት ነው። ለምን ደቀ መዛሙርቱ ተላኩ? ይህ ሌላ ነገር ነው። ሶስተኛ ነገር ማለት ነው። ለምን ሁለት ደቀ መዛሙርት እነዚያን አህዮች እንዲፈቱ ለምን ተላኩ? ለምን እራሱ አልፈታቸው ሄዱ? ለምን በተአምራቱ እነዚያ አህዮች ወደ ወደሱ እንዲመጡ አላደረጋቸው? ይህም የራሱ የሆነ ምሳሌ አለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ጀምራችሁ ስትመለከቱ ለካህናት ስልጣንን ሰጥቷል። ምን የማድረግ የመፍታት ስልጣን። አዳም ታስረው ነበረ፣ ልጆቹም ታስረው ነበሩ። እኛም ዛሬ ያለነው ክርስቲያኖች ታስረናል፣ በኃጢአትና በበደል ታስረናል። የበደልን ስራት እንዲፈቱ በምድር ላይ የፈቷቸው በሰማይ የተፈቱ እንዲሆኑ ስልጣንን ሰጥቷቸዋል። እና ደቀ መዛሙርቱም ሂዱና ፈታችሁ አምጡልኝ አላቸው። ይህ ትልቅ ስልጣን ነው ወገኖቼ። ለካህናት የተሰጣቸው ስልጣን ትልቅ ስልጣን ነው። የታሰረውን አዳም ፈታልና ጌታ። እነዚህ ደቀ መዛሙርት በተሰጣቸው ስልጣን እነዚያን አህዮች እንደፈቱ ዛሬም ደግሞ ከኃጢአታችን ከበደላችን ንሳ ገብተን ወደ ነሱ ቀርበን ኃጢአታችንና በደላችንን ስንናዘዝ ይፈቱናል። ይህንን ትልቅ እድል የሰጠን እግዚአብሔር ስሙ የተመሰገነ ይሁን። አመስግኑት። ቀላል ይመስላቸው። መታሰር ቀላል አይደለም። ምናልባት ላይታየን ይችላል። ዛሬ መታሰራችን ላይገለጽልን ይችላል። ታስራችሁ የምታውቁ ሰዎች አላችሁ፣ በምድራዊ እስር ቤት ማለት ነው። ምን ያህል እንደሚጨንቅ ታውቃላችሁ። ምን ያህል መብትን እንደሚገድብ ታውቃላችሁ። የፈለጋችሁበት ቦታ መሄድ አትችሉም። መዝናናት አትችሉም። መደሰት አትችሉም። የምትፈልጉትን መብላት አትችሉም። የምትፈልጉትን መጠጣት አትችሉም። እንደፈለጋችሁ መራመድ፣ እንደፈለጋችሁ መተኛት አትችሉም። ተሰፍሮ ነው የሚሰጣቸው። መታሰር ከባድ ነው። ስለዚህ የኃጢአት እስራት ደግሞ ከዚህ ይብሳል፣ ከዚህ በላይ ያስጨንቃል፣ ከዚህ በላይ ከባድ ነው። ስለዚህ ከዚህ እስራት እንዲፈቱን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአባቶቻችን ለካህናት ስልጣነ ክህነትን ሰጣቸው። ክብር ምስጋና ለርሱ ይሁን። ካህናት አባቶቻችንም በቀና በቤቱ እንዲያገለግሉ እግዚአብሔር በቸርነቱ ይጠብቃቸው አሜን እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፈታችሁ አምጡልኝ አላቸው እነዛን የታሰሩትን አህዮት ከእስራት ሲፈታቸው ተፈቶም ወደርሱ ሲመጡ አስቡ እኛ ከኃጢአታችን ስንፈታ ወደ ማን ነው የምንሄደው ወደ ማን ነው የምንመለሰው ኑ ወደ እኔ ተመለሱ ነው አይደለም የሚለው ከኃጢአታችሁ ከበደላችሁ ተመለሱ ይላል ስለዚህ ስንፈታ ወደርሱ እንመጣለን ስንታሰር ግን ከሱ ርቀን እንቆያለን። ስለዚህ ቀላል አይደለም። ሶስተኛው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሲኦል ወርዶ በቀራኒዮ አደባባይ በተሰቀለበት በዚያች በዕለተ ዓርብ ወደ ቀራኒዮ ወርዶ አዳምና ልጆቹ ነጻ እንዳወጣቸው የሚያመለክት እንግዲህ ዘንባባ ነው ሲያነት የነበረው። ዘንባባም የራሱ ምሳሌ አለ። ዘንባባ በእመቤታችን በቅድስት ድንግል ማርያም በጡቶቿ ተመስሏል። መኃልይ ምዕራፍ ሰባት ቁጥር ስምንት ላይ ተመን። እንዲሁም ደግሞ ጥንት በቤተ መቅደሱ ላይ በዙሪያው የዘንባባ ቅጠልን ምስል ከኪሩቤል ምስል ጋር ይስሉ ነበረ። በአንደኛ ነገሥት ምዕራፍ ስድስት ቁጥር አዛይጥኝ ላይ ይህንን ትመለከታላችሁ። ስለዚህ ዘንባባ ተነጠፈለት፣ ለዚያ ለታላቁ ንጉሥ ለገናና አምላክ ለኢየሱስ ክርስቶስ ያን ጊዜ ብዙ ሰዎች ብዙ ሕዝብ እርሱን እያመሰገኑ ሆሳዕና ለዳዊት ልጅ እያሉ እያመሰገኑት ያከበሩት እጅግ በጣም ብዙዎች ነበሩ። በዚያም ጊዜ ያንን ምስጋና ሲቃወሙ የነበሩ ጥቂት ጸሐፍት ፈሪሳውያንና የአይሁድ ሊቃነ ካህናት አሉ። ብዙ ሕዝብ ያመሰግን ነበር፣ የሚገርማቸው ነገር ይህ በዕለተ ሆሳዕና ነው። በዕለተ ዓርብ ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚታሰርበት ሰዓት ምራቅ በሚተፋበት ሰዓት በጥፊ በሚመታበት ሰዓት በሚገረፍበት ሰዓት በቀራንዮ ራቆቱን በመስቀል ላይ በሚሰቀልበት ሰዓት ማንም ከርሱ ጋር አልነበረም። ስለዚህ ወገኖቼ ዛሬ በዝተናል አይደለም? አልበዛንም? ያበዛን እግዚአብሔር የተመሰገነ እስኪ አመስግኑት። ዛሬ በዓለ ሆሳዕና በዝተናል። ዛሬ አንደበታችን ለምስጋና ተከፍተዋል። ዛሬ በእጆቻችን ስለ እርሱ በጭብጨባ በእልልታ ምስጋናን አቅርበናል። የደስታ ቀኗዋ የዝማሬ ቀኗዋ፣ ዘንባባ መያዛችን የደስታና የክብር ምልክት ነው። በዮሐንስ ራእይ ምዕራፍ ሰባት ቁጥር ዘጠኝ ላይ ተጽፎ ታገኛላችሁ። በመጉ ፊትም የዘንባባን ቅጠል ይዘው ያመሰግኑታል። ዛሬ የምስጋና ቀን፣ ዛሬ የክብር ቀን። ሰዎች ሲያገሩ አክብረናል። ሰዎች ሲያመግሱት አመግሰናል። ሰዎች ሲያመሰግኑት አመስግነናል። ነገር ግን በመከራ ሰዓት፣ በፈተና ሰዓት፣ በሞት ሰዓት፣ በመስዋዕትነት ሰዓት ልንርቅ አይገባም። አባቶች ምን ይላሉ? የሆሳዕና ሰዎች አትሁኑ። ምክንያቱም ያን ጊዜ ብዙ ሰው አለ። ያን ጊዜ ሁሉም ያመሰግናል፣ የገባውም ያልገባውም እሱ ታምራትን ሲያደርግ እውራንን ሲያበራ ጎባጦች ሲያቀናቸው፣ ያን ጊዜ ሁሉም ያመሰግናል እልል ይላል። ነገ ግን ክስ የሚሆነው እሱ ራሱ ነው። እውራና በራ ተብሎ ተከሰሰ። አላዛርን ከመቃብር ውስጥ ጠርቶ ፍቱትና ይመላለሳል። በአራተኛው ቀን ከመቃብር ውስጥ አወጣው። ያንን ሰላሳ ስምንት ዓመት በአልጋ ላይ ተኝቶ የነበረን በሽተኛ በዕለተ ውድ በዕለተ ሰንበት አልጋን ተሸክመ ይሄዳለው። እጁ የሰለለችውን እጁን ዘርጋ ዘርጋለው። እጁን ዘረጋ እጁም ዳነለት። ያ እውር ሆኖ የተወለደውን እሱ መድኃኒት ነውና አሁን አድን ተብሏልና ሆሳዕና ተብሏልና መድኃኒት ስለሆነ ያን አይን ያልነበረውን በማቴዎስ በዮሐንስ ወንጌል ምዕራፍ 9 ላይ የምታገኙት ታሪኩ ለዘ እውር ተወልደ ይለዋል። እውር ሆነ የተወለደውን እርሱን አይኑን አብርተዋል። ምራቁን ምድር ላይ ተፍቶ አይኑን አበራለት። አይ ሰው ሰው ሲከሳችሁ እኮ ወገኖች በምንም ነው የሚከሳችሁ? የተራበን አበላ ብሎ ሊከሳችሁ ይችላል። ሰው የታረዘን አለበሰ ብሎ ሊከሳችሁ ይችላል። ደሃን ረዳ፣ የታመመውን ጠየቀ፣ የታሰረውን አስፈታ፣ ዋስ ሆነው ተብላችሁ ልትከሰሱ ትችላላችሁ። ምክንያቱም ጌታ በዚህ ነው የተከሰሰው። ያን ጊዜ በዕለተ ሆሳዕና እጃቸውን እያጨበጨቡ ሲዘምሩና ሲያመሰግኑ የነበሩት እነርሱ ተመልሰው ከሳሾች ሆኑ። እነርሱ ተመልሰው ሲፈርዱበት ተገኙ። ለራሱ የማይገባውን ምስጋና ወሰደ፣ እኔ እግዚአብሔር ልጅ ነኝ አለ። ስለዚህ የሆሳዕና ሰዎች አሉ፣ የዕለተ ዓርብ የመከራ ሰዓት ሰዎች ነው። በመከራ ሰዓት የምንገኝ እንደ እናቱ እንደ እንደ ቅዱስ ድንግል ማርያም፣ እንደ ታላቁ ሐዋርያ እንደ ቅዱስ ዮሐንስ በመከራ ሰዓት በመስቀሉ ስር የምንገኝ ነው። ትልቁ ነገር ይሄ ነው። በመከራ ሰዓት የሚጸና ክርስቲያን ነው ክርስቲያን ሊባል የሚገባ። በደስታ ሰዓትማ ሁሉም ይመጣ ብዙ ገንዘብ ሲኖራችሁ፣ ብዙ አክስ ሲኖራችሁ፣ ትግስት ደግሱ ሰዎች ሲጠሩ ግር ብሎ ይወጣሉ አይደል? ስለተቸገሩስ እርዳታ ለማሰባሰብ ብጠሩ ስንት ሰው ነው የሚሉት? እጅግ በጣም ጥቂት ሰዎች ናቸው የሚሉት። ስለዚህ ክርስቲያን ደግሞ የመከራ ጊዜ ደራሽ መሆን አለበት፣ በመከራ ጊዜ ጸንቶ የሚገኝ መሆን አለበት። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሆሳዕና ወደ ቤተ መቅደስ ገብቶ ብዙ ተአምራትን ያደረገበት ብዙ ችግሮችን የፈታበት። እነዛና አህዮች ብቻ አይደለም የፈታ ብዙ የችግሮችን የብዙ ሰዎችን መከራ የምስጥር ቋጠሮ የፈታበት ዕለት ነው። ክብር ምስጋና ለስሆን አመዝግሉ እርሱ የሁላችንን የችግራችንን ቋጠሮ የውስጣችንን የታሰረውን ችግራችን ሁሉ ፈት በነፃነት እንድንመላለስ እርሱ በቸርነቱ ይርዳ። በዓሉን የሰላም የፍቅር፣ የሰላም፣ የደስታ በዓል ያድርግልን። እንግዲህ ፊታችን ደግሞ ያለው ህማማት ነው። መከራውን ስቃዩን የምናሰብበት ጊዜ ነው እና ይህንን የህማሙን የመከራውን ጊዜ አስበን ስለ ኃጢአታችን፣ ስለ በደላችን አልቅሰን ስሬትን እንድናገኝ ወደ እርሱ እንድንመለስ እግዚአብሔር አምላካችን በቸርነቱና በምረቱ ይርዳ። ወስብሐት ለእግዚአብሔር። ይቆያል።